የአጥቂዎች ሚና ምን ይመስላል እየተቀየረ ያለው የአጥቂዎች ሚና ትኩረትን ይስባል በቀደመው ዘመን ዘጠኝ ቁጥር የነበሩ ተጫዋቾች ሳይቀሩ አሁን በጥልቀት ወደኋላ እየተመለሱ የአስር ቁጥር ሚናን እየተላበሱ ነው የሚገኙት ባለፉት ጥቂት ዓመታት ይህንን ማስተዋል ችለናል በተለይ ዘንድሮ ከዚህ ቀደም እየበለጠ በዚህ ረገድ የምናስታውሰው አርሊንግ ብራውትስ ሃላንድ ሳይቀር ሚናውን ከዘጠኝ ቁጥር ወደ ሀሰተኛ ዘጠኝ ቁጥር በመቀየር ዘንድሮ እጅግ በጣም ጥሩ ጉዞ በማድረግ ላይ ይገኛል። በፕሪሚየር ሊጉ 11 ጎሎችን አስቆጥሯል። በርከት ያሉ ቡድኖች የእርሱን ያህል ጎል እንኳን ማስቆጠር አልቻሉም። በዚህ ረገድ ትኩረትን ይስባል። ሌላው እጅግ በጣም ተሻሽሎ የቀረበው በእርግጥም በቶትናም ሳለ እንዲህ አይነት ኳሊቲ እንደነበረው ይታወቃል። ሀሪኬን ተመሳሳይ ኳሊቲ በማሳየት ላይ ይገኛል። ወደ ባየር ሙኒክ ከሄደ በኋላ ደግሞ የበለጠ ወደ ሙሉ አጥቂ ወይም ወደ ተሟላ አጥቂ እየተቀየረ ይገኛል። ይበልጥ ወደኋላ እየተመለሰ ኳሶችን በመጫወት የተሻለ ኳሊቲ እንዳለው በሚገባ እያሳየ ነው የሚገኘው። በተለይ የጀማል ሙሲያላ አለመኖር ኃላፊነቱን ድርብ እንዲሆን አድርጎታል። ጎል ማስቆጠር በዚህ ውድድር በዚህ በዘመናዊ እግር ኳስ ብቻውን በቂ አይደለም። ታክቲካል አዌርነስ በዚህ ረገድ እጅግ በጣም አስፈላጊ ነው። ፊዚካሊ ፊት መሆን፣ እንደዚሁም ደግሞ በቴክኒኩ በኩል የላቀ አጥቂ መሆን እጅግ በጣም አስፈላጊ ነው። ከዛ ውጭ የሊንክ አፕ ፕሌይ ትኩረትን ይስባል። በዚህ ረገድ ሚሊሻ፣ የተቀየረው የአጥቂዎች ሚና ምን ይመስላል? ሌላው በዚህ ረገድ የተመለከትነው በተለይ ከቅርብ ጊዜ ከኒውካስትል ዩናይትዱ ጨዋታ ጀምሮ አርሰናል ሁለላንድ እንዳሸነፈበትን ጨዋታ ጨምሮ የቪክቶር ከሬሽ ሚና ተቀይሯል። በፊት የበለጠ ዘጠኝ ቁጥር ሚና ላይ ነበር ትኩረት ያደርግ የነበረው አሁን በጥልቀት ወደ ኋላ ተመልሶ በመጫወት ላይ ይገኛል። የፔፕ ጋርዲዮላ ተጽዕኖን በዚህ ነገር ትኩረት ይስባል። እርሊንግ ብራውት ሃላንድን ሌላ ሚና ሰጥቶ እየቀየረ ሚናውን እየቀየረ ያለበት መንገድ አዲስ ሚና እየተመለከተ ነው ያለ ነው። በተለይ በዚህ ውድድር ዘመን ያ ብዙ አጥቂዎች ማርክ ከዚህ የጨዋታ መንገድ ጋር ተመሳሳይ የሆነ ጨዋታ እየተመለከትንባቸው ነው ያለ ነው ቅድም ያነሳው ሀሪኬን አንደኛው ተጫዋች ነው ሌላኛው ኧርሊንግ ብራውት ሃላንድ የበለጠ ጎልቶ የሚታዩ እርግጥ እኔ ማርክ አሁን በሊቨርፑል ጥሩ ጊዜ እያሳለፈ ባይሆንም፣ የኒውካስሉ አሌክሳንደር አይዛክ ከዚያ ተጫዋች ጋር ተመሳሳይነት ያለው አጥቂ ይመስለኛል። የበለጠ ሳጥን ውስጥ የሚቆይ በተከላካዮች እይታ ውስጥ ጊዜውን የሚያጠፋ አይነት ዘጠኝ ቁጥር አልነበረም። በጥልቀት ወደ መሀል የሚመጣ ብዙ ከኳስ ጋር የሚገናኝ ዘጠኝ ቁጥሮች እንግዲህ በቀደመው እግር ኳስ ባለፉት ዓመታት የምናስታውሰው ብዙ ኳስ እንዲነኩ ብዙ አይመከርም የሚነኳቸው ኳሶች የበለጠ ወደ ተቃራኒ ሳጥን የተጠጋ የበለጠ ሳጥን ውስጥ የሚገኙ በጥቂት የኳስ ንክኪ ወደ ጎልነት ኳስን እንዲቀይሩ የሚመቻ አይነት ቦታ ላይ እንዲገኙ የሚመከሩ አይነት ናቸው የመጨረሻ ኳስን የሚነኩ ብዙዎቹ ቢውልዳፑ ከኋላ ሁሉ ነገር ተጠናቆ እነሱ በቦታ አያያዝ በአጨራረስ ብዙ የሚመሰከርላቸው ናቸው። ዘጠኝ ቁጥሮች በጣም ጥቂት ዘጠኝ ቁጥሮች ካልሆኑ ጥራት ባለው የእግር ኳስ እንግዲህ ጥራት ባላቸው አጥቂዎች ዘመን እንኳን በጣም ጥቂት አጥቂዎችን ለመጠራ ፊሊፖ ኢንዛጌ አይነት ተጫዋቾች የበለጠ ቦክስ ውስጥ ነው ጊዜያቸው፣ የበለጠ ሳጥን ውስጥ ክሪስቲያን ቪየሪ እነ ፍሎ አይነት እነዚህ በርካታ አጥቂዎችን ማንሳት ይቻላል። በጣም ጥቂቶች ናቸው ከኳስ ሆላንዳዊ ሮይ ማካይ በርካታ አጥቂዎች ጥቂቶች ናቸው። ከኳስ ጋር የበለጠ ምቹ ሮናልዶ ሊውስና ዛሬው አይነት ቲየሪ ዳንኤል ኦንሪ እንደዚህ አይነት ተጫዋቾች ናቸው ዘጠኝ ቁጥር ሆኖ ከኳስ ጋር የበለጠ ጥራት ያላቸው። የተለያየ አይነት የአጥቂ ባህርያት በእግር ኳስ እየተመለከትን ነው። ማርክ እንዳልከው የበለጠ ወደ አዳዲስ ነገሮች ፔፕ ጋርዲዮላ ይዞ የሚመጣቸው ነገሮች የዓለም እግር ኳስ ላይ ብዙ ክለቦች እዛ ተጽዕኖ ውስጥ ሲገኙ ትመለከታለና የሐሰተኛ ዘጠኝ ቁጥር ዘመን በተለያዩ ክለቦች የተመለከትንበት እነዚህ ሐሰተኛ ዘጠኝ ቁጥሮች ከንጹህ ዘጠኝ ቁጥር ኳሊቲ ይልቅ የበለጠ የአማካይ ባህሪ ያላቸው፣ ልክ እንደ አማካይ ከኳስ ጋር ተስማሚ የሆኑ ብዙ ኳስ የሚነኩ ጎል ከማስቆጠር ይልቅ አሲስት በማድረግ ወይም ደግሞ ለጓደኞቻቸው ምቹ ኳስ በማቀበል ጥራት ያላቸው አጥቂዎችን ባለፉት በቅርብ ዓመታት በተመለከትነው እግር ኳስ የበለጠ ጎልተው የታዩበት እና ሮቤርቶ ፌርሜኖ አይነት አስርተኛ ስጠኝ ቁጥሮች የበለጠ ጎልተው የታዩበት የእግር ኳስ ዘመን የቅርብ ጊዜ ትዝታችን ነው። ከዛ በኋላ ደግሞ ስጠኝ ቁጥሮች ተመልሰው የመጡ ይመስል ነበር። ማርክ የሃላንድ ተጽዕኖ የበለጠ ሃሪኬን ይህንን ነገር ሲያደርግ የተመለከትንበት፣ እነዚያው ተጫዋቾች አሁን በሌላ ሚና እየተመለከትናቸው ነው የምንገኘው። እንግዲህ ሃላንድ ባለፉት አመታት በ90 ደቂቃ የሚነካቸው የኳስ መጠን እጅግ በጣም ጥቂት፣ በጣም ብዙ ኳስ ከኳስ ጋር ተገናኝቷል ከተባለ 15 ጊዜ ከኳስ ጋር የሚገናኝበት ኃላፊነት እንደነበረው ይታወቃል። የዚህ የ2025/26 የውድድር ዘመን ያለው ሃላንድ ግን የተለየ ኃላፊነት ይዞ የሚጫወት በጥልቀት ወደ ኋላ የሚመለስ ብዙ ከኳስ ጋር የሚገናኝ ለጓደኞቹ ክፍት ቦታ ለመፍጠር ብቻ ወደ በጥልቀት ወደ አማካይ የሚመጣ ሳይሆን ለመከላከል ቡድኑን ለማገዝ፣ እንዲሁም ደግሞ ብዙ ከኳስ ጋር ለመገናኘት በጥልቀት ወደኋላ ኋላ የሚመለሰውን ኧርሊንግ ብሮት ሃላንድ እየተመለከትን ያለ ነው። በማንቸስተር ሲቲ በኩል ሀሪኬንም በተመሳሳይ ይህንን ኃላፊነት እየተወጣ ነው። እርግጥ ሀሪኬን ከሃላንድም በተለይ ባለፉት ዓመታት በቶትናምም ይህንን አጫዋች ሲከተል እናስታውሰዋለን የበለጠ ከኳስ ጋር ጥራት ያለው ተጫዋች ከመሆኑ ጋር በተያያዘ አሁን ቪሸንት ኮምፓኒ ቡድን ውስጥ ግን የበለጠ በዚህ አጫወት እንዲተገብር ኃላፊነት የወሰደ ይመስላል። እንግዲህ በአንዳንድ ጨዋታዎች ከቼልሲ የወሰደውን የአጥቂ ስፍራ ተጫዋች ኒኮላስ ጃክሰንን ዘጠኝ ቁጥር አድርጎ ከእሱ ጀርባ እንዲጫወት ሃሪ ኬንን የሚያሳልፈው ውሳኔ የዚህ ተጫዋች በጥልቀት ወደኋላ እየተመለሰ በመከላከልና በማጥቃት ላይ የተለየ አይነት የአጥቂ ኃላፊነት ይዞ ለመጫወት ምቹ ሰው እንደሆነ ማሳያ ይመስለኛል እና ተለዋዋጭ የሆነ የአጥቂዎች አቀራረብ በዚህ ዘመን እግር ኳስ እየተመለከትን ነው። ማለት በተደጋጋሚ እንግዲህ በዚህ ረገድ በተለይ ባለፉት ጥቂት ዓመታት የምናስታውሰው ተጫዋች ሀሪኬን በእርግጥ ወደ ባይር ሙኒክ ከሄደ በኋላ አይደለም ይህንን ነገር ያደረገው። በቶትናምም ሳለ በተለይ ከሶኒንግቢንግ ጋር የነበራቸውን ጥምረት ሁላችንም የምናስታውሰው ነው። በጥልቀት ወደ ኋላ ተመልሶ አንዳንድ ጊዜ አማካይ ቦታ ላይ ሲሰለፍ እናስታውሳለን። ከዛ በኋላ የሚያገኘውን ኳስ ወደ መስመር ሰጥቶ ፈጣን ሩጫዎችን ያከናውናል። በእርግጥ ይሄ አሁን አዲስ የተጀመረ ነው ለማለት አስቸጋሪ ቢሆንም አሁን ግን እንደ ፋሽን እየተወሰደ ያለ ይመስላል። 2009 አስር የውድድር ዘመን ብዙዎቻችሁ ታስታውሳላችሁ 2009 ክረምት ላይ በ80 ሚሊዮን ፓውንድ ወደ ሪያል ማድሪድ ካቀና በኋላ ክሪስቲያኖ ሮናልዶ ለክሪስቲያኖ ሮናልዶ ሲባል በተለያየ ቦታ ሲጫወት የነበረውን ዌይን ሩኒን በ9 ቁጥር ቦታ ላይ አሳልፈው አሰልጣኝ ሰር አሌክስ ፈርጉሰን እርሱ በጥልቀት ወደ ኋላ ይመለሳል። ከዛ በኋላ ኳሱን ለሉዊስ አንቶኒዮ ቫሌንሲያ ነው የሚሰጠው። ከዛ ፈጣን ሩጫ በማድረግ ወደ ፍጹም ቅጣት ምት ክልል ውስጥ ሮጦ ከቫሌንሲያ የሚያገኘውን ኳስ ወደ ጎልነት ሲቀይር እንደነበር እናስታውሳለን። እና በዛ ውድድር ዘመን በሁሉም ውድዶች 34 ጎሎችንም አስቆጥሯል ዌይን ሩኒ። ሀሪኬን ያንን ፈለግ ነው እየተከተለ የሚመስለው። አሁን ደግሞ የበለጠ በባየር ሙኒክ ስኬታማ ሆኗል። የጀርመን ቡንደስሊጋ ባለፈው ሳምንት ሲከናወን እንግዲህ ዋንጫውን የማንሳቱ ጉዳይ እርግጥ የሆነው ወይንም ደግሞ የጊዜ ጉዳይ ይሆናል እንጂ ዋንጫ ማንሳቱ የማይቀር የሚመስለው በዚህ ውድድር ዘመን ሁሉንም ጨዋታዎች ያሸነፈው ባየር ሙኒክ፣ ቦሩሲያ ዶርትሙንድ የቅርብ ተፎካካሪውን ሁለት ለአንድ በሆነ ውጤት አሸንፏል። ሃሪ ኬን በዛ ጨዋታ ላይ አንድ ጎል ማስቆጠሩ የሚታወቅ ነው እና 11 ስኬታማ ረጃጅም ኳሶችን አቀብለዋል። ሃሪ ኬን በዛ ጨዋታ ላይ በቡንደስሊጋው እንግዲህ 12ኛ ጎሉ ነው በቦሩሲያ ዶርትሙንድ ላይ ያስቆጠረው ከኬን ከባየር ሙኒክ፣ ኢንትራ ፍራንክፈርት እና ባየር ሊቨርኩሰን በስተቀር ሌሎች ቡድኖች ካስቆጠሩት ጎሎች በላይ ብቻውን ጎል አስቆጥሯል። ይሄ ደግሞ ሌላው እጅግ በጣም አስገራሚ ነገር ነው። ሀሪኬን በባየር ሙኒክ ከ11 ጨዋታዎች በኋላ ከዓለም ዋንጫው በኋላ ከዓለም ክለቦች ዋንጫ በኋላ 19 ጎል አስቆጥሮ ሶስት ለጎል የተመቻቸ ኳስ እንደዚሁ አስ ሰጥተዋል። በሁሉም ውድድሮች በቡንደስ ሊጋው ብቻ 11 ጎሎች ነው ያሉት እና ይሄ ምን ያህል አስደናቂ ጉዞ እያደረገ እንደሆነ ማሳያ ነው። ምናልባት ታሪኬን እንደ ድሮ 9 ቁጥር ተጫዋቾች ባለበት ቦታ ላይ ቆሞ ከ10 ቁጥሮች ወይንም ደግሞ ከመስመር ተከላካዮችና ከመስመር አጥቂዎች የሚሻገሩ ኳሶችን የሚጠብቅ ቢሆን የሁሉ ጎሎችን አያስቆጥርም። አንድም በጥርቀት ወደ ኋላ ተመልሶ ሲመጣ የተከላካይ ስፍራ ተጫዋቾች ዲስኦርጋናይዝድ ይሆናሉ። እርሱም ቢሆን ተገማሽ ባልሆነ የማጥቃት እንቅስቃሴ ጎሎችን ለማስቆጠር እድል ይሰጠዋል። በኪንግስሊ ቦታ የመጣው አሁን ሉዊዝ ዲያዝ፣ ከዛ ውጪ ሌላኛው ተጫዋች ማይክል ኦሊሴ እንደዚሁም ደግሞ ሰርጌ ግናብሪ በዚህ በኩል ትኩረትን የሚስቡ ተጫዋቾች ናቸው። ጎሎች ከተለያየ አቅጣጫ መቆጠራቸው ሀሪኬን ላይ ትኩረት እንዳይደረግ ከዛ ውጪ የቦታ ለውጥ አድርጎ መምጣቱ እጅግ በጣም እየጠቀመው ይመስላል። ሀሪኬን እንግዲህ በደር ክላሲከር ጎል አስቆጥሯል። በአጠቃላይ በእግር ኳስ ሕይወቱ ያስቆጠረውም አራት መቶኛ ጎሉ ሆኖ ተመዝግበዋል። በዚህ ውድድር ዘመን ሀያ ሁለት ጎሎችን አስቆጥሯል በዘጠኝ ተከታታይ ጨዋታዎች ቢያንስ አንድ ጎል አስቆጥረዋል። ይሄ ምን አይነት አስገራሚ ጉዞ እንደሆነ እጅግ በጣም አስገራሚ ነው። ወደ ሰላሳዎቹ አጋማሽ እየተጠጋ ነው ያለው፣ ግን ከዚህ ቀደምም ከምናውቀው በላይ የበለጠ በጣም ውጤታማ ሆኗል። ይሄ እጅግ በጣም ሌላው አስገራሚ ነገር ነው። ይሄ የአጥቂዎች ለውጥ አንድ አካል ነው። የአጥቂዎች ሚና እንግዲህ ቪክቶሪ ኮሽን ጠቅሰናል። ኤርሊንግ ብራውት ሃላንድ ባለፈው ሁለት ጎሎችን ነው ያስቆጠረው ከኤቨርተን ጋር በተከናወነ ጨዋታ በሊጉ 11 ጎሎችን አስቆጥሮ ከስምንት የሊግ ጨዋታዎች 11 ጎሎች፣ የጎሉ መጠን ከጨዋታውም ቁጥር በላይ ነው። ይሄ ሌላው አዲስ ሚናው ነው። በእርግጥ ሃላንድ ተደጋጋሚ ጎሎችን ያስቆጥራል ከዚህ በፊት የምናውቀው ነው። ግን ደግሞ እንዲህ አይነት ታታሪነት አልነበረውም። ይሄ ምናልባት እንግዲህ በቀጣዮቹ ዓመታትም የበለጠ የምንመለከተው ይመስለኛል። አንድ የሆነ አዲስ ነገር ሲመጣና ስኬታማ ሲሆን ሌሎቹ ይከተላሉ። ስ ምክንያቱም ስኬታማ ስለሆነ ማለት ነው። ቸውን ዘቤ ጋር ከተጫዋቾች ሚና ጋር ብዙ ብዙ ነገሮችን እየተመለከትን ነው። ዞሮ ዞሮ ተገማች ላለመሆኑ እየተደረገ ያለ ጥረት ይመስላል። ያ ማርክ ኧርሊንግ ብራውት ሃላንድ ጎል አስቆጣሪነቱ እንግዲህ የተለመደ ነው። ወጥ አቋም በማሳየት ማንቸስተር ሲቲ ወደ እንግሊዝ ከመጣ ጊዜ ብቻ ሳይሆን በጀርመን ቡንደስ ሊጋም በደካማው በቦሩሲያ ዶርትሙንድ ሲዝን እንኳን እሱ ብዙ ጎል ሲያስቆጥር ትመለከተዋለህ። የተለየው ነገር በዚህ የውድድር ዘመን እየተመለከትን ያለ ነው ግን ከኳስ ጋር ያለው ንክኪ በመከላከል ላይ ያለው አስገራሚ አስተዋጽኦ ነው። የበለጠ አስገራሚው ነገር ፖሴሽን ፓስ፣ እንግዲህ ፖሴሽን ፓስ ብዙ የሚሳተፍ አይደለም በፖሴሽን ፓስ ያን የፖሴሽን ፓስ ለመጠቀም የበለጠ ከተከላካይ ጀርባ የሚገኝ ሳጥን ውስጥ አደገኛ ቦታ ላይ ተገኝቶ ጎል የሚያስቆጠር አይነት አጥቂ ነው እርሊንግ ብሮታለን። ዘንድሮ ግን እነሱ ፖሴሽን ፓስ በሚሉት የኳስ እንደ ቡድን ኳስ የመቆጣጠር የጨዋታ መንገድ ውስጥ ዘጠና አምስት ጊዜ ኳስ አቀብለዋል። እርሊንግ ብሮታል አንድ ማርክ በስምንት ጨዋታ በጣም ብዙ ቁጥር ነው ይሄ። በእርሊንግ ብሮታላንድ ያለፉት አመታት የፖሴሽን ፓስ ተሳትፎ ብትመለከተው በእርግጠኝነት የ38ቱ ጨዋታዎች የፓስ መጠን ይመስለኛል። በቁጥር ምናልባት ያለፈውን የውድድር ዘመን ቁጥሮቹን እርግጠኛ ሆኜ ባልመለከታቸው ግን ከወዲሁ በስምንት ጨዋታ ዘጠና አምስት ፓስ አድርገዋል። የስኬታማነት ንጻሬው መጥፎ የሚባል አይደለም። ከእርሊንግ ብሮታላንድ ወይም ደግሞ ከንጹህ ዘጠኝ ቁጥሮች መመዘኛ ከመዘንከው ስልሳ አምስት በመቶ የሚሆነው የተሳካ ፓስ ነው፣ ከነዚህ ከዘጠና አምስቱ የፖሴሽን ፓሶች። ይሄ በጣም የተለየ ቁጥር ይመስለኛል ለእርሊንግ ብሮት ሃላንድ በመከላከልም ያለውን ቁጥር ስትመለከት በጣም ጥሩ ቁጥሮችን ከካርድ ውጭ ባሉ የመከላከል ቁጥሮች ስትመለከት ጥሩ እንደሆነ በተለይ ኤሪያል ዶዌል ላይ ያሸነፈውን ቁጥር ስትመለከት አስራ ስምንት ጊዜ ማሸነፍ ችሏል። ዱዌልስን በማሸነፍ ሀያ ስምንት ጊዜ ማሸነፍ ችሏል። ይሄ ምናልባት ባለፉት አመታት የአላንድ ኃላፊነት ቢሆን እነዚህ ዱዌልሶችንና ኤሪያል ዱዌልስን ያሸነፈው በተቃራኒ ሳጥን ላይ ብቻ ሆኖ ታገኘዋል። አሁን ግን በራሱ ሳጥንም እንደዚህ አይነት የአንድ ለአንድ ትግሎችን ሲያሸንፍ የተመለከትንበት እንቅስቃሴ ጥቂት የሚባል አይደለም። ማድረግ በድሪቭልም ከተመለከትከው እንግዲህ ኤርሪንግ ብሮታላንድ የድሪቭል ቁጥሮቹ ባለፉት አመታት እንደ ጠንካራ ጎን የምትገልጻቸው አይነት አደሉ። ምክንያቱም ብዙ ድሪቭል አያደርግም ይሄ ተጫዋች በዚህ ውድድር ዘመን ግን ከወዲሁ በስምንት ጨዋታ ሰባት ድሪቭል ማድረግ ችሏል። አምሳ ሰባት በመቶ የሚሆነው ስኬታማ የሆነ ድሪቭል ነው። ስለዚህ የተለየ ድሪቭል የሚያረግ ብዙ ከኳስ ጋር የሚገናኝ ብዙ ፓስ የሚያረግ በሌላ መልክ የቀረበውን ሪንግ ብሮታላንድ ነው እየተመለከተን ያለ ነው። በጣም ያስገርመው ነገር ቅድም ያነሳው ሌላኛው አስገራሚ ነገር በዚህ ሁሉ አዳዲስ የጨዋታ መንገዶች በዚህ ሁሉ አዳዲስ ኃላፊነቶች ውስጥም ሆኖ 11 ጎሎች ማስቆጠሩ ጎል አስቆጣሪነቱ ዓለም አባራቱ በጣም አስገራሚ ነገር ነው። ምክንያቱም ማርክ፣ ይሄኛው አሁን የተሰጠው አዲሱ ኃላፊነት ብዙ ጊዜውን ከሳጥን ውጭ እንዲያጠፋ የሚያስገድደው አይነት ኃላፊነት ነው። እንዳለፉት አመታት ሳጥን ውስጥ አደገኛ እንቅስቃሴ ማድረግ ጥሩ ቦታ በመያዝ የመጨረሻ ከኳስ ጋር እየተገናኘ የሚጨርሰውን ሃላንድ አይደለም እየተመለከትን ያለ ነው። ሌሎች ተጨማሪ ኃላፊነቶችን ሃላንድ ሲተገብር እየተመለከት ነው ያለ ነው። እነዚህ የተጨመሩት አዳዲስ ኃላፊነቶች አደገኛ ጎል አስቆጣሪነቱን ዝቅ እንዲል አለማድረጋቸው የተጫዋቹን የበለጠ በሳልነት ጨዋታ የመረዳት አቅሙን በደንብ የሚያሳየን ይመስለኛል በሊጉ አርሊንግ ብራውት አላንድ 11 ጎሎች፣ ሃሪ ኬን በቡንደስ ሊጋው 11 ጎሎች፣ ኪሊያን ባፔ በላ ሊጋው ዘጠኝ ጎሎች አሏቸው። በአውሮፓ ከፍተኛ ኮከብ ጎል አግቢ ሆኖ ለማጠናቀቅ ከፍተኛ ጥረት እያደረጉ የሚገኙ ተጫዋቾች ናቸው። እነኚህ ተጫዋቾች የኪሊያን ባፔ ና ቴሪሪ የጨዋታ መንገድ አንዳንድ ጊዜ ከመስመርም ተነሶ የሚጫወቱ አይነት ተጫዋቾች ናቸው። ለ9 ቁጥር ቅርብ ናቸው ማለት አይቻልም። ምናልባት ይህንንም አንድ ላይ የማዋሃድ ጉዳይ ይመስላል በሃሪኬንና እንደዚሁም ደግሞ በርሊንግ ሀላንድ በኩል ያለው ጎል የማስቆጠር ኳሊቲ ያል ብራው ታላንድ እንግዲህ 11 ጎሎች አስቆጥሯል ከ ከስምንት ጨዋታዎች በኋላ በ2022 23 ና በ2024 25 የውድድር ዘመን ከስምንት ጨዋታዎች በኋላ ባለ ሁለት አሀዝ የጎል ቁጥር ላይ በመድረስ የራሱን ሪከርድ እንግዲህ በድጋሚ አሻሽሏል ወይንም ደግሞ ደግሟል። የአጥቂዎች ሚና እንግዲህ በዚህ ረገድ እጅግ በጣም እየተቀየረ ነው የሚገኘው። በቪክቶር ዮኬሬሽ በኩል ምናልባት የጎል ቁጥሩ በሶስት ብቻ የተገደበ ነው። ሁለት ጎሎች ኖቲንጋም ሊድስ ዩናይትድ ላይ፣ አንድ ጎል ደግሞ ኖቲንጋም ፎረስት ላይ ማስቆጠሩ ይታወቃል። ከዛ በኋላ ጎሎችን ማስቆጠር አልቻለም። ያም ቢሆን ግን በጥሩ ጎኑ እየታየለት ያለው በጥልቀት ወደ ኋላ ተመልሶ ሌሎች ተጫዋቾች ክፍተት መፍጠሩ፣ ከዛ ውጪ ለቡድኑ ተጨማሪ ድጋፍ መስጠቱ፣ የአማካይ ክፍሉን ቁጥር ኒሜሪካል አድቫንቴጅ እንዲኖረው ማድረጉ ነው በአርሰናል በኩል እየጠቀሰለት ያለው ምናልባት ቆሞ ቢውል የተጋጣሚ ቡድን የመጨረሻዎቹ 30 ሜትሮች ላይ ሚካኤል አርቴታም ያን ያህል የሚታገሰው አይደለም ወይ ከጠዋቂው ወንበር ላይ ተነሱ ያጫውተዋል ካልሆነ ደግሞ ዘጠና ደቂቃ ሳይጨርስ ከስልሳኛው ና ከሰባኛው ደቂቃ በኋላ ቀይሮ እንደሚያስወጣው ምንም ጥያቄ የሚነሳበት ጉዳይ አይደለም። የተቀየረውን የተቀየረው የአጥቂዎች ሚና ና ይሄ የውድድር ዘመን እንግዲህ በምን አይነት መልኩ ሊገለጹ ይችላሉ? በዚህ ረገድ ትኩረትን ይስባል። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ የአለም እግር ኳስ ከዚህ ቀደም የምናውቀው ዘጠኝ ቁጥሮች በጥልቀት ወራ ተመልሰው ሲጫወቱ ነው አሁን ግን ጎል አግቢ አጥቂዎች ሳይቀሩ በጥልቀት ወራ ላይ እየተመለሱ የዘጠኝ ቁጥር ሚናን በመወጣት ላይ ይገኛሉ ሀሳብ አስተያየት አድርሱ ሰብስክራይብ አድርጉ እንዲህ አይነት መረጃዎችን በየጊዜው የምናደርስ ይሆናል ነገ የሻምፒየንስ ሊግ መረጃዎችን ወደ እናንተ ይዘን የምንመለስ ነው የሚሆነው መልካም ጊዜ ይሁንላችሁ